ጀማል ጥፋተኛ ነህ ለማለትም አይደለህም ለማለትም ብቻ ውሳኔ ለመስጠት በነገራችን ላይ አስቸጋሪ ነው። እንደገና ደግሞ ሀዋም ጥሩን ሰርተሻልም መጥፎ ሰርተሻልም ለማለት እዚህ ላይ አስተያየት ለመስጠት በጣም ከባድ ነው በነገራችን ላይ ጀማልን፣ ለሁለተኛ ጊዜ እንግዲህ ሀዋ ውጣልኝ ከቤት የብላ ሻንጣውን አስይዛ ውጣልኝ ከአሁን በኋላ ከአንተ ጋር መኖር ይበቃኛል፣ ልጆችን ላሳድግበት ከቤት ውጣ ብላ ሻንጣውን አዘገጃጅታ እንግዲህ አስወጥተዋለ። ጀማልም ቁሽ ሳይል በቀጥታ ሻንጣውን ይዞ ወጣ ብሏል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተጋባራችሁ የቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለው እያላችሁበት የአላህ ሰላምታና እዝነት አይለያችሁ ለማለት እወዳለው ውድ የኔ ቤተሰቦች። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ትሆኑ ዘንድ በትህትና ጠይቃለው። ነባር ቤተሰቦቼ ቪዲዮ ላይክ፣ ሼር አድርጉት ማለት ነው። ዛሬ በድጋሚ በነሀዋ ጉዳይ መጥቻለሁ ማለት ነው። እንግዲህ ጀማል ዳር ዳር ዳር ዳር ብሏል ማለት ነው ሀዋ እንደዛው እንግዲህ ሁለተኛ ሚስት ባገባስ ምን ይመስልሻል? እያለ ይህንን ነገር ሲደጋግመው ነበርና ሀዋም ዝምብታን መርጣ ነበርና የግደታ ሲጠናባት ደግሞ ተው እባክህ ልጆቻችንን እናሳድግ፣ ይህን ዳርዳር ማለትህን ወደ ዳር አድርገው። ለእኔም አይስማማህም፣ ለአንተም አይስማማህም። ለእኔም በቃ አያስደስተኝም፣ ለአንተም የማያስደስት ነገር ነው። ምክንያቱም ለእኔ ደስ ያለ ነገር ለአንተ ያስደስትሃል፣ ለአንተ ያስደስተ ነገር ለእኔ ያስደስተኛል፣ ለእኔ ያስከፋኝ ነገር ለአንተ ያስከፋሃል። ጥሩ አይደለም፣ ተወኝ እባክህ ብላ ከዚህ ቀደም ብዙ ብለዋለች እና ጀማልም እንግዲህ ዳር ዳር ዳር ያለውን ነገር ሊፈጽመው እንግዲህ ጠጋ ጠጋ ያለ ይመስላል ማለት ነው። ድባቡን እንግዲህ አብረን የምናየው ይሆናል በነገራችን ላይ ከዚህ ቀደም ሀዋ ውጣልኝ ብላ ሁለተኛ ሚስቷን በጣም አጠበቃት። እንደ ቀልድ የሚሆን እንደእውነት የሚሆን እንግዲህ በጣም ይህ ነገር እያጠበቀው መጥቷል ማለት ነው። ይሄ ጠጋጠጋ እቃ ለማንሳት ነው ይባላል። እና በነገራችን ላይ ሀዋ እንደ ድሮ አይደለችም፣ ነቄ እየሆነች ነው። እሰዬን ያንበሳው ሳያው እንደዚህ ነው የሚያምርብሽ ነቃሬ እንዴ! አንዳንዴ ቀልድ ሲበዛ ጥሩ ስላላደለ አትቀልጅ ማለት አይደለም ቀልድ ሲበዛ እንደውም ቀልዶች በዛ ሲሉ አገት አድርጊዋ አገት አሁን በቅሎ ሲሄድ እንዴት ነው ዝም ብላችሁ ልጓምን ከለቀቃችሁት ይዟችሁ ገደል ይገባል ማለት ነው አይ ደግሞ ጠና ሲል እንደዚህ የሚልባችሁ ከሆነ ልጓሙን ያዝ ካደረጋችሁት ከዛ ገደል ከመግባት ትቆጥባላችሁ እራሳችሁን ታወጣላችሁ ትድናላችሁ ማለት ነው ሰማችኋ በነገራችን ላይ ከዚህ ቀደምም ሀዋ ሻንጣውን አሲዛ አባራው ኦኦ ብሎ ነው የመጣው። እንግዲ አሁን ደግሞ እሷም ኦኦ ብላ ላይ በነገራችን ላይ እሱ ብቻ አይደለም። እንደ አንወሻሽ ሀቅ ሀቆ እንወራራ ከዚም በኋላ አሁን ደግሞ በድጋሚ ባለፈው በሰራው ቪዲዮ እንግዲህ እዚ ላይ መድገም አይጠበቅብኝም። በቃ ስጦታ በስጦታ እያሞኘ ሁለተኛ ሚስት እንድትፈቅድለት ያደርግ ነበር። እና ያን ቪዲዮ ሰርቸበታለሁ። ወደኋላ ተመልሳችሁትን እዚህ ቪዲዮ ላይ መድገም አልፈልግም። ለዛሬው ቪዲዮ የዛሬውን ብቻ ነው ማውራት የሚፈልገው ማለት ነው። እና አሁን ደግሞ ሀዋ እንግዲህ ስታይ ሁኔታው አላማረውምና አላማራትምና፣ እና በቃኝ ልቀቀኝ፣ ውጣልኝ ብለዋልሽ ማለት ነው። በቃ ከዚህ ቀደም ጎትተ ሻንጣን ሂደህ ነበረ። አልሆነልህም፣ አልተሳካልህም፣ መጣህ። አሁንም ደግሞ አይሳካልህም። በቃ ከተሳካልህ መንገዱን ጨርቅ ያደርግልህ። አልፈልግህም። እኔ ከአሁን በኋላ ከአንተ ጋር መኖር በቃኝ። ከዚህም ቀደም ከአንተ ጋር መኖር ይብቃኝ ብላው ነበር ማለት ነው። ስለዚህ የወለደ ሰው ከባድ ነው፣ እና ያው እሷም አልቻለችም። እሷም ሀቂቀቱን ከአንገት በላይ ነው እንጂ ከአንገት በታች አይደለም ማለት ነው ሄድልኝ ይጣልኝ፣ እልቀቀኝ የምትለው እና የዛን ጊዜ ከምሯ ቢሆን ኑሮ ከአንገት በታች ቢሆን ኑሮ አትመልሰውም ነበር፣ በቃ በደንብ ይሸረደር ነበር። ግን ሴቶች ስንባላ አንዴ አንዴ ሸርተት ሸርተት እንላለን እና የዛን ጊዜ ስላላጠበቅሽበት ለሁለተኛ ጊዜ ጥፋቶች እየተደጋገሙ ሲመጡ አሁንም ቅርብ ነው፣ ነቅተሽበታል። ሂድ ውጣ አለችው ማለት ነው። በቃ አሁን እንግዲህ ከአንተ ጋር መኖር በቃኝ፣ ከአንተ ጋር መኖር አያስፈልገኝም። በትንሹ አየውህ። ልጅ የተፈጥሮ ጸጋ ነው፣ ልጅ የተፈጥሮ ሀብቶቻችን ናቸው። ያለ ልጅ ቤት አይደምቅም፣ ትዳር አይደምቅም ብዬ በቃ ስለዚህ፣ እኔ ፕራንክ ነው የእውነት አይደለም እንደዛ ብለው ኡ ሰሩኝ፣ ፍቱኛ አለ ሊደበድበኝ፣ የተነሳ ምን አስቦ ነው? ስለዚህ ይህ ልጅ ለእኔ አይሆነኝ፣ ፈጽሞ ከእሱ ጋር እንግዲህ ይብቃኝ። መለየት ነው እንጂ የምመርጠው ከአሁን በኋላ ከሱ ጋር መኖርን አልመርጥም። በዚሁ ይበቃኛል። ከአንተ ጋር በቃ ከእኔ ጋር ያለህ የመኖር ተስፋ ያለቀደ ጉዳይ ነው፣ ውጣልኝ ብላ እንግዲሽ ሻንጣውን እራሷ አዘጋጅታ ልብሱን ረታትባ ከስራ በሚመጣ ሰዓት በቃኝ ብላ ሻንጣው ቁጭ አድርጋ ነው የጠበቀችው። ወንድ በቃ እንደዚህ ነው እንደዚህ የሴቶች ተምሳሌች ሆኑ። ሴቶች በቃ ጀግና ሁኑ ጀግና ሁኑ። ስለዚህ እሷ ምን አደረገ የመሰላችሁ ሻንጣዋን ዝግጅት አደረገችለትና እሱ እንደለመደው ዘው ዘው እያለ ሲመጣ ምንድ ነው ምናምን በቃ ኝ ካንተ ጋር መኖር በቃኝ ላቆም ነው ከአንተ ጋር የመኖር ተስፋ ቀን በኋላ እያሟጠጠ ነው። ይህ ልብስህን አዘጋጅቼላለሁ ያውና ልብስህ ውጣል ብላ ነው ሻንጣውን ይዞ ጀማል ከች ከች ከች እያለ ወጣ ማለት ነው። እሱ በቃ እንደስተ ዛሬው ብለው ላይ እየቀለደ ምናምን ነገር ቁጭ ብሎ ምናምን እንትል ይል ነበርና አይ ወንድ ተዋህዋ ደግሞ ሻንጣውን ዝግጅት አደረገኝና ቁጭ አድርገ ጠብቅ ዳይ ያውን ለመንገዱ የበሩ መውጫ በሩ ጠፍቶ እንደው የው በራችን በዚህ ጋ ነው አለችው፣ ማለት ነው። ማለት አንድ ሰው ሲናደድ የመውጫና የመግቢያ በሩን የራሱን በር ቢሆንም ስለማያውቀው ያውና ብላ በሩን አሳየችው። እሱም ሻንጣውን ጎትቶ ሲወጣ አይተናል ማለት ነው። ግን ያወጣል ሀዋስኪ ወደ አንቺ ስመጣ እና በነገራችን ላይ ያው ለጨዋታ ያክልም ቢሆን ጨዋታም ትምህርቶች አሉት። ይህ ማገናዘብ እንድንችል ያደርገናል ማለት ነው። በነገራችን ላይ የነሱ ቀልድ የጨዋታ ቢሆንም ይህ እንደ ጨዋታ የተሰራ ቪዲዮ ይሄ እንደ ጨዋታ እንደ ቀልድ በቀልድ የተሰራ ነገር ደግሞ ትምህርቶችም ያዘለ ይሆናል ውስጡ አንዳንድ ትምህርት በቃ ብዙ እንዴ የእውነትም እኮ ቢሆን ይህንን ያክል ማለት ነው ብሎ ማሰብ አያዳግትም ማለት ነው። ትምህርት ይሆናል ማለት ነው። የእውነት ነው። በእርግጥ የነሱ ለጨዋታ ነው። በቃ ሀላስ ድራማ ነው፤ ቢሆንም አስተማሪም ይሆናል። ምክንያቱም ወንድ ልጅ የምን ያክል ዳርዳር እያለ በኋላ ላይ አንድ ታመል እንደሚያወጣ፣ ሴቷ ደግሞ ችላ ችላ ዝም ታመርጣ ሴት ልጅ ከመጣባት እንዴት እንደሆነች እንዴት ቆራጥ እንደሆነች እያሳየች ነው ማለት ነው። ይሄ ትምህርት ይሆናል፣ እውነት ነው። ቀልድ የተሰራ ቪዲዮ ቢሆንም ቀልድ የተሰራ ድራማ ቢሆንም ማለት ነው እና ሴት ልጅ የምን ያክል አሁን ሀዋ እንደኛ እኔ በራሴ እንደተገነዘብኳት ሴት ልጅ የምን ያክል ታጋሽ ናት። ታግሳ ታግሳ ግን የመጣ ቀን ታሟጥጣለች በቃ ታሟጥጣለች። ዳይ ነው የምትለው። የታገሰ ሰው ደግሞ አንድ የተቆረጠ አይጣልባችሁ አይቁረጥ እንጂ ማለት ነው። አልቆርጥ ያለ ሰው የታገሰ ሰው አይቁረጥባችሁ። ተቆረጠ በቃ ምንም ሽማግሌ አይፈታው እና ሀዋ እንግዲህ ጀማል እንግዲህ ሻንጣውን ጎት ተወጥቷል። በቃ ታስፈልገኝም። ልጆችን ማሳደግ ነው የምፈልገው። የሁለት ልጆች እናቱኛለው። አልሐምዱላ ልጆችን አሳድጋለው። የእውነት ቢሆን ልታደርገኝ ነበር በቀልድ። እኔ ለድራማ ነው፣ ልፈትህ ነው። ምን ያክል ለእኔ ቦታ እንዳለ የምን ያክል ተወደኛለን አንተ ልብህ ውጭ ያስባል አያስብም ብዬ ነው ያን ቪዲዮ የሰራሁት። ስለዚህ አንተ ልትመታኝ ብድጋ ካል አለች ማለት ነው። እሷ እና ይህን ስታገናዝበው ስታወጣ ስታወርድ ምን አለች፣ በቃ ይህ ነገር ለእኔ አይሆነኝም። ይሄ ልጅ በቃ ልቡ ውጭ ነው ያየው እና፣ ልጆች ቤት አድማቂ ናቸው፣ ለእኛ ድምቀቶች ናቸው። ባልና ሚስት ነን፣ እኔ የሀላል ባሌ ነው፣ የሀላል ሚስቱ ነኝ። ከውጭ ሰርቄ ያመጣሁት ይመስል እንደሊከፋው ይችላል በማለት ሀዋ እንግዲህ አንተ በእኔ ልብ ውስጥ የለህም በልብህ የለሁም ማለት ነው ውጣልም ብላ አባረዋለች ማለት ነው ጀማልን። እንግዲህ ውድ ቤተሰቦች፣ ቀጣይሳ ቀጣይ ይታረቃሉ? ምን አይነት ውሳኔ ይወስናሉ? በምን አይነት ከተካሄድ ይቀጥላሉ? ጀማል ይስተካከላል አይስተካከልም? ይችን ሁለተኛ ሚስት ሚስት ሚስት የሚላትን ያቋርጣል አያቋርጥም? ካፉ ላይ ያጠፋልች ነገር አያጠፋም? እንግዲህ ሀዋ በሰጠችው ቆራጥ አመራር እንግዲህ ይሄን ነገር መልሶ ያነሳል አያነሳም፣ አብረን ወደፊት የምናየው ይሆናል ማለት ነው። ውድ ቤተሰቦች እናንተም ጠንቀቅ በሉ፣ ጠንቀቅ እውነት ነው። እና ውድ ቤተሰቦች ይህን ለማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።